የቲዲኤፍ አርሚ አምሳ ምሳ የተቃውሞ ሰልፉን ተቀላቀለ። ባለፉት ቀናት የተለያዩ የቲዲኤፍ አርሚዎች መንገድ በመስጋትና በተለያዩ ስልቶች የተቃውሞ ድምፃቸው ሲሰሙ መቆየታቸው ይታወቃል። በዛሬው ሁለት ደግሞ አርሚ አምሳ ሰልፉን ሰልፉን ተቀላቅሎ በሀገር ማርያም አካባቢ መንገድ ዘግቶ ውላል። ከቀኑ አምስት ሰዓት ጀምሮ መንገዱን የሰራዊቱ አባላት በትላልቅ ድንጋዮች ዘግቶ ድምፃቸውን ያሰሙ ሲሆን ካሰሙት መፈክር ውስጥ ሰላም ይስፈን፣ የታጋዮች ድምፅ ሲሰማ፣ የታገል ነው ለህዝብ ነው የሚሉና ፊቲ ጠፍቷል የሚል ይገኙበታል። በወቅቱ ጀነራል ምግብ ሀይል በአካባቢው በመኪና ለማለፍ በሚሞክሩበት ወቅት ሰልፈኞቹ ለማሳለፍ ፈቃደኛ ሳይሆኑ ቀርቶ ነበር። ጀነራሉም ከመኪናቸው ወርዶ ማንነታቸውን በመግለጽ እንዲያሳልፏቸው ጥያቄ ቢያቀርቡም ከፍተኛ ጭቅጭቅ እንደተፈጠረ ለመረዳት ተችሏል። ይህ በእንዲህ እንዳለ የትግራይ ክልል ጊዜያዊ አስተዳደር የጸጥታ ኃይሎች ተጠቃሚነት የሚመለከት ህግ አጽድቋል። በጀነራል ታደሰ ወረደ የሚመራው የዚያ አስተዳደሩ ዛሬ ባከናወነው አስቸኳይ ስብሰባ ይህን ህግ ሙሉ በሙሉ እንዳጸድቁ አስታውቋል። ህግ በክልሉ የሚገኙ ጸጥታ ኃይሎች መሰረታዊ ፍላጎቶች፣ የህክምና አገልግሎት፣ ቤት መስሪያ መሬት አሰጣት፣ በመንግስትና መንግስታዊ ባልሆኑ ተቋማት አገልግሎት ማግኘትና ሌሎችንም የሚመለከት ነው ተብሏል። ሚኪታቦርን ሰብስክራይብ ያድርጉ።